ቀጣዩን ፓርት ይዤላችሁ መጥቻለሁ ማለት ነው። ጽናትና ኪራ ጓዛቸውን ሰብስበው ወደ ጽናት አባት ጋር እየሄዱ ነው። የጽናት አባት መተው ወሰዷቸው ማለት ነው። እናም ድል ያለ ሰርግ ደግሰው ነበረ። በጣም ደስ የሚል ነገር ነው። ነገር ግን ያው የጽናት ከትዳር በፊት ማርገዟ ትንሽ ቢያሳስባቸውም ያው ምንም ማድረግ አይቻልም። ዋናው ወሳኙ እዚህ ጋ ፍቅር ነው። ሰላም ሰላም ውድ ሀገሬ ልጆች በያላችሁበት ስፍራ ሰላማችሁ ብዝት ይበልልኝ፣ ትርፍ ትርፍ ርፍ ይበልልኝ። በሀገር ውስጥም ከሀገር ውጭ የሚያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። ለዚህ ቻይናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ይዤ የምመጣው አዳዲስ ቪዲዮዎች፣ አዳዲስ መረጃዎች ወደ እናንተ እንዲደርስ የደውል ምልክቷን በማብራት ተቀላቀሉ ማለት ነው። እንዲሁም ደግሞ ቪዲዮን እስከ መጨረሻ ለመከታተል ሞክሩ። ቪዲዮን በማል በማል አስገባላችኋለሁ ማለት ነው። እናም ቪዲዮን እንደምንመለከተው በባለፈው አይተናል። የጽናት አባት በወግና በማድረግ ነው ልጄን መዳር ያለብኝ ሲሉ ነበር። ነገር ግን ከትዳር በፊት ያው እርጉዝ መሆኗ ተገኝቷል ማለት ነው። እናም በዚህ ነገር እሷም ደስተኛ ኪራም ደስተኛ ቢሆንም የጽናት አባት ትንሽ ከፍቷቸዋል። የጽናት አባት የሚያስቡት ያው ስነ ስርዓቱንና ወጉን ነው የሚያውቁት። በአካባቢያቸው እንዴት ሴት ልጅ እንደምትዳር ከነ ክብሯ እንደሆነ ነው የሚያውቁት። ነገር ግን እዚህ ጋር ምንም ማድረግ አይቻልም፣ ፍቅር ያሸንፋል በሚለው እኛም ወስደነዋል ማለት ነው። ነገር ግን ያው አንዳንድ አካባቢዎች በጣም ወግ የሚያጠብቁ እንዲሁም ደግሞ ሴት ልጅ ከነ ክብሯ ስትዳር ነው ደስ የሚላቸው። ነገር ግን ጽናትም ወዳም ሳይሆን በዛን ሰዓት አጋጣሚ ሆኖ ነው። እናም ዞሮ ዞሮ ኪራ ደግሞ አምኖበታል። እናም ደግሞ በዛን ቀን በተፈጠረው ነገር ሁሉ ሰክሮም እንዳደረገ ስላመነበት ችግር የለው። እናም እኔ ደስ የሚለኝ ነገር ምንድን ነው መፋቀራቸውና አንድ መሆናቸው ነው፣ ከምንም በላይ ያስደሰተኝ ማለት ነው። አሁን ላይ በቃ ድል ያለ ሰርግ፣ የጽናት አባት ሰርጎ ወደ ራሱ እንዲሁም ደግሞ ወዳለበት ስፍራ ይዟቸው ሄዷል ማለት ነው። እናም ጓዛቸውን ጠቅልለው ወደ ጽናት አባት ጋር ሄደዋል። በጣም ደስ ነው የሚለው እናም ተመችቶኛል። እዚህ ጋር በቃ ፍቅር ነው የሚያሸንፈው። ፍቅር ያሸንፋል። መቼም ቢሆን ከትዳር በፊት በምናደርገው ድርጊት ቤተሰቦቻችን ቅር ቢላቸውም እንኳን እዚህ ጋር ያው ዋናው ነገር ምንድን ነው ኪራ ማመኑና እንዲሁም የሁለታቸው ፍቅር አንድ መሆኑና ዞሮ ዞሮ ሁለቱም የመስማማታቸው ባህሪ ከቀጠለ ምንም ችግር የለውም ማለት ነው ብቻ ቤተሰቦቻችን አንዳንዴ ወግ የሚያጠብቁ ከሆነ እነሱን በእርግጥ ሊከፋቸው ይችላል። እነሱንም በሚያስደስታቸው መልኩ እኛም ብንሄድ እኛም አንጠላም። አንዳንዴ ሳናስበው የሚፈጠሩ ነገሮች አሉ ማለት ነው። ዞሮ ዞሮ እነሱ ብቻ ደስተኛ መሆናቸው እኛንም አስደስት ሆናል ማለት ነው። ያው ዞሮ ዞሮ የጽናት አባት ተስማምተዋል ማለት ነው። በጣም ደስ ብሎኛል። ያው ከትዳር በፊት ነው እርጉዝ የሆነች ሁላችንም እናውቃለን። እናም በተፈጠረው ነገር ሁሉ ያው ትንሽ ቢያዝኑ ቢከፋቸውም ችግር የለውም፣ ዋናው መስማማቱ ነው። እናም ደግሞ ሲቀጥል ምሩዬ እንደምናየት በጣም ታማለች። እንዲሁም የናሆሜን አደራ እንዲሁም ደግሞ የእናቴን አደራ ተረከቡ እያለች ስትናዘዝ ነበረ። እሷም ደግሞ ሰላም እንደምትሆን ተስፋ እናደርጋለን። በጠና ነው የታመመችው። በነገራችን ላይ አሁን ላይ ምሩዬ በጠና ነው የታመመችው። ምን እንዳጋጠማት ደግሞ የምናየው ይሆናል። እናም በዛን ሰዓት ሁላችንም እንደምናውቀው ሁላችንም እንደምናውቀው ቅዱስ በጣም ቡና ይወዳል። ቡና በጣም ነው የሚወደው። እናም እጣን ከሌለ ራሱ ቡና አይጠጣም ማለት ነው። የእሱ ባህሪ ደግሞ ከባድ ነው። ያው አንዳንድ ሰዎች ይሁን የለመዱት ነገር ካለ ያ የለመዱት ነገር ካላገኙ ያው ቅርቅር ስለሚላቸው፣ እናም በዛን ሰዓት ቡና በቀረበለት ሰዓት እጣን ነበር አጠገቡ ያንን እጣን ቅዱስ ጭራሽ ትዝም አላለውም። ምክንያቱም እሱ ላይ ለመፍረድም እሱ ምንም የሚያውቀው ነገር የለም፣ ምሩ የልብ ታማሚ መሆኗንም አያውቅም። አንደኛ። ሁለተኛ ደግሞ ምሩ በጣም ስራ ስሰራ ነበር ተይ ያላት ነበርና፣ አሁሜ እረፍት ያስፈልግሻል ይሻል፣ አንቺ እኮ ኖረሽ ነው የምትጠቅመኝ፣ እባክሽን ተይ እባክሽን ሲለምናት ነበር። ምሩ ደግሞ የዋና ምስኪናት ቅናት፣ በቃ ሰውን ለመርዳት ሰውን ለመምከር በቃ ደስ የሚል ነገር ማድረግ ትወዳለች። እና በጣም ስትሰራ ነበረ። የዛን ቀን ይመስለኝ፣ አዎ የዛን ቀን የኪራ እናት አርባ የሚያከብሩበት በነገታው ሲሆን እንደ ዛሬ ነበር ስትሰራ የነበረው እና በጣም ስትለፋ ነበረ። ተይ ተይ ብሏታል። ከአንዴም ሙለቴም ሁለቴም ተይ ምሩ ተይ ተይ አንቺ እኮ አትችይም ተይ ይደክምሻል፣ ያምሻል እኮ ተይ እያላት ነበረ። ነገር ግን እሷ አላሰበችውም። በዛ ላይ መድኃኒትም እየወሰደች ነው። እና በሽታው ከአቅሟ በላይ ነበረ። በሽታው ከአቅሟ በላይ ሆኖ ሳለ የሚገርማችው ነገር እንደዛም እያመማት እየሰራች ነው። ከዛ በኋላ ደከማት። ሲደክማት ሄዳ በመጀመሪያ አልጋው ላይ ተኝታ ነበረ። በጣም እያፈናት ነበረ። ከእንትኑ በፊት ማለት ነው። ከጭሱ በፊት ከእጣኑ በፊት በጣም አሟት አፍኗት አልጋው ላይ በቃ ለመተንፈስ አቅቷት እንዲተነሳችና ልቧን ይዛ ያለች ናሆሜ መጣ። ሲመጣ ያለማሳወቅ ብላ ህመሟን ያለመግለጽ ብላ ተኛች። ከተኛች በኋላ እንደገናም ደሞ ተመልሶ መጣ። ሲመጣ ተኝታለች። ተመልሶ ሲመጣ በድጋሚም ተኛች። ህመሜንማ ናሆሜ ካወቀ ይጎዳብኛል ብላ አያችው። ግርም ነው የሚለኝ፣ እውነት የእሷ ቅንነት። በቃ በእሷ ምክንያት ሰው እንዲንገላታባት፣ እንዲጨነቅባት፣ እንዲሰቃይባት ምሩ አትፈልግም። እናም በሶስተኛው ዙር መጣና አጠገቧ ተቀምጦ ምሩዬ እኔ ቆንጆ ምን ሆነሽ? ምን ሆነሽ? ቢኖ ዛሬ እኮ በጣም ተኛሽ አላት። ከዛ ብድግ አለችና ናሆሜ እኔ እኮ ደህና ነኝ፣ ለምንድን ነው አንተ የምትጨነቁ አለችው። ግን እኮ እያመማት ነው። የሚገርማችሁ ነገር እያመማት ነው። እና ናሆሜ እኔ እኮ ደህና ነኝ አለችው። ከዛም እውነት መስሎት እሱ ጥሏት ሄደ። ከአልጋው ተነስታ ወደ ሳሎን አየር ለመቀበል ብላ ስትሄድ ደግሞ የባሰ አጋጠማት። ዕጣኑ በጣም ቡና እያለ ነው። ከዛ አፈናት። ቅዱስም ቡናውን ጠጥቶ ጥሎ ወጣ። አላስተዋለምም፣ የሚያውቀው ነገር የለም። በስተመጨረሻም ስትመረመር ጭስ ነው ተባለ። አሁን ላይ በጠና ታማለች። እሷም ሰላም እንደምትሆን ተስፋ እናደረጋለን። አንዳንዴ ሳናስበው በሕይወታችን ላይ ብዙ ነገሮች ይገጥሞናል ማለት ነው። እናም ያም ሆነ ብቻ ሰላም እንደምትሆን ተስፋ እናደረጋለን። ከጽና ድራማ ምን ተማራችሁ? አስቴታችሁን በኮሜንት አስቀምጡ ማለት ነው። ምሩና ምሩና ናሁሜ በጣም ነው የሚዋደዱት በጣም ነው የሚፋቀሩት። ብቻ ሲቀጥል ደግሞ የናሁሜ እናት አሁን ላይ እየጨቀጨቀቻት ነው። ካልወለድሽ ድክ ድክ ልጅ ድክ ድክ የሚል ልጅ ካላመጣችሁ ብላ ሁለቱንም ጠምዳ ይዛለች። ናሁም ደግሞ ያለው ሚስጥር ለእናቱ የሚናገር ከሆነ ችግር ይፈጠራል በሚለው እየሰጋ ነው ማለት ነው ምክንያቱም ምሩን ለደቂቃ ለሰከንድ ማጣት አይፈልግም። እኔ እሷን ካጣዋት እሞታለሁ ነው የሚለው። እውነት ለመናገር እኔ ለደቂቃ ለሰከንድ ካጣዋት እሞታለሁ ስለሚል ይህንን ሚስጥር ደግሞ ማንም እንዲያውቅበት አይፈልግም። እራሱ ብቻው መጋፈጥ ነው የሚፈልገው። ምንም ነገር መሆን ይፈልጋል ከምሩ ጋር ማለት ነው። ነገር ግን እናቱ ካልወለዳችው ብላ በቃ ያለውንም የሌለውንም ሁሌም እንዳወራች ነው፣ ሁሌም እንዳሰቃየቻት፣ ሁሌም እንዳስጨነቀቻት ግን ያለውን ሚስጥር አሁንም እኔ ቢናገሩ ደስ ይለኛል ማለት ነው። እናም ደግሞ ሲቀጥል የክብሮም እና የሰኒ ነገር እንዴት ነው የሚለውን የምናየው ይሆናል። እስኪ እናንተስ ከፅናት ድራማ ምን ተማራችሁ? እስኪ ተማራችሁትን እንደተለመደ አስተያየታችሁን በኮሜንት አስቀምጡ ማለት ነው። ክብሮም እና ሰኒ ቢጋቡ ደስ ይለኛል። ክብሮም በጣም ለሴት ልጅ ሬስፔክት አለው። በጣም ትልቅ ክብር ነው የሚሰጠው ሴት ልጅ ራሱ ሲደክማት በምን እንደሚያቅ አላቅም። በጣም ነው የሚያግዘው። በጣም በቃ እኔ እንጂ አላቅም። እኔ ምን ልበላቸው ያለው ለሴት ልጅ ያለው ክብር የሌለ ነው። በቃ የሌለ በጣም ምን ልበላቸው። ሁላችንም እናውቀዋለን የክብሮም ባህሪ። በጣም ሴት ልጅን ያከብራል ማለት ነው። እና ሰኒ እንደው እሽ ብላ ከክብሮም ጋር ህይወቷን ብትቀጥል እኔ በጣም ደስተኛ ነኝ። ምክንያቱም እስከ መችነው? ብቸኝነት ከባድ ነው። ብቸኝነት እኔ እንጂ አላቅም፣ ይከብዳል። እሷም እኮ ታውቀዋለች እንዴት እንደሚከብድ እንዴት እንደሚደብራት እንዴት እንደሚያስጠላት። እስከ መችነው እኔ ትራሴን የማቅፈው? እስከ መችነው እንደዚህ ሁኜ ህይወቴን የምቀጥለው? እስከ መችነው እያለች ነው። እናም ከባድ እንደሆነ እሷ እራሷ ታውቀዋለች። ስለዚህ አንዳንዴ ህይወት ለብቻችን አትገፋም ባይሆን የህይወት አጋር ቢኖራት እኔ በጣም ደስ ይለኛል። እንደውም ባይሆን ማለት ነው፣ እንደውም ከክብሮም ጋር ህይወቷን ብትቀጥል እኔ ደስተኛ ነኝ። ምክንያቱም ክብሮም ይረዳታል። ክብሮም በደንብ ነው የሚረዳት ማለት ነው። ሁላችንም ክብሮም ቢሆን አንጠላም፣ እና ሁለቱ ቢቀጥሉ በጣም ነው ደስ የሚለኝ። ክብሮም በጣም ጥሩ ሰው ነው ለሰኒ። እንደውም በባለፈው እዚህ የሚላችሁ ከሆነ እግሯን ሶፋው ይሁን እንደዛ መቷት ስታነክስ አንዴ ቤቱን እያጸዳ አንዴ ምግብ እየሰራላት ምን ላርግልሽ ምን ልታዘዝልሽ እያለላት። አቤት ቀንነቱ ግን ደስ ነው የሚለው። ስለዚህ እንደዚህ አይነት እንደ ባልተገኝቶ ነው እንደ እና ሰኒ ክብሮን ብታገቢ በጣም ያዋጣሻል። በጣም ጥሩ ነው ማለት ነው የህይወት ሀጋሪ ያስፈልግሻል። እንዳሎች ጽናት እና ምሩ አዎ ክብሮ እኔ በበኩሌ ክብሮም አሪፍ ነው በጣም ጥሩ ሰው ነው ይረዳሻል። እና እንደዛ ብዬ ነው ማስበው። ስጭሽ ቤተሰብ እናንተስ ምን ትላላችሁ? እኔ ክብሩም እና ሰኒ አንድ ቢሆኑ ደስ ይለኛል። ምክንያቱም ሁሉም የየራሳቸው ጥንድ አላቸው ሁሉም። እና ኪራና ጽናት አንድ ጥንድ ናቸው፣ እና ሆመና ምሩዬ አንድ ናቸው። የቀረችው ሰኒ ናት። ሰኒና ክብሩም ደግሞ አንድ ጥንድ ቢሆኑ ደስ ይለኛል። እናም ሲቀጥል ለቅዱስ ደግሞ የህይወት አጋር ያስፈልገዋል። ቅዱስ ለነገሩ እንደውም እሱ የራሱንም ነገር አይናገር፣ ነገር ግን ሰውን በጣም እየረዳ ነው። ቅዱስ በጣም ከሰዎች ጎን እየቆመ ነው። በጣም በጣም መልካም ሰው ነው። ብቻ ራሱን እንደ እርኩስ እና እንደ ክፉ ይቆጥራል እንጂ ቅዱስ በጣም ጥሩ ሰው ነው። እውነት ለመናገር ንግግሩ ራሱ በጣም አሪፍ ንግግር ነው የሚናገረው እና ለሰዎች ያለው ክብር ብቻ ራሱ ቢወቅስም ቅዱስ በጣም ጥሩ ሰው ነው። በነገራችን ላይ የሚያደርጋቸው ስራዎች በጣም መልካምና ጥሩ ስራ እኔን ለራሴ እንኳን ባልሆን ለሰዎች እንኳን ብሆን ጥሩ ነገር ባደርግ ብሎ ነው የሚመኘው ማለት ነው። እናም ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል። ጽናትና ኪራ ጓዛቸውን ጠቅልለው ከጽናት አባት ጋር ሄደዋል ማለት ነው። ስለዚህ ወዳችኋለሁ። ባይ ባይ።